ውይዬ አንች አንቺ አሮጅት ማለት ነው። ፈል ምን ፈልገሽ ነው? ታንቀስሙ ነው ታንቀስሙች? ኧረ ስትጀመር ሊሞት ነው። እኔ አንቺ አንቺ አሻ ማለት ነው። ምንድን ነው ማነጫነጭሽ? ወርሽ ደረሰን እንዴ?

ይኸው አብሬሽ ልኖር ነው። አቃጥለሽኝ አቃጥለሽኝ። ኧረ የነሱ ሳይሆን እኔ ያሳቀኝ ማለት ነው። አሻ መከታ እኮ ነው ያሳቀኝ እኔ ዘንድሮ

አይፋችሁ አደራችሁ ራሳችሁን ጠብቁ። እናንተ አደራችሁ ምግብ የምትሰሩ ዘይት ምናምን ጠብቁ። ጽዳት የምትሰሩ ሽንት ቤት ምናምን ውስጥ ሳሙና ደፍታችሁ ዲቶል ምናምን ደፍታችሁ እንትን እንዳትሉ ጠብቁ። አደራችሁ ሚንም አንድ ላይ እንዲኖር ነው። ስለዚህ አደራችሁ። አይ የሆነ ጊዜ እኔ የሚሆን እንትናችን ጠቧል ሲል ማለት ነው ውስጥ ገባ እንጂ

እንትን አለ ፎቶ አለ እሱ ከናሳቀ እያየች ነው የምታደርገው። ወደ ሎን የት አለችው? ስማያ አንጥሩልኝ። ዛሬ ሲሚ አሻ ማለት ነው። ማንሽም እዚህ ገብታ ዝም በሉ ካለች ማለት ነው ሁላችሁንም ወራጎራለሁ። ወርውር ካላ እንደ መፍትሄ ነው። አንቺ አሮጊት ማለት ነው። ለምዴሻል ያቃጠልሽ። አሁን ምን ምን አገኘሽ? ምን ልትጠጪ ነው? እኔ ቆይ አሻ ማለት ነው። እኔ ጸጉር ቤትም ሲሄድ በቃ አንቺ ከኔ ጋር ነው የምትጂ። የትመጅ ትል ብቻዬን። በቃ ቦርድ ጋርድ ያስፈለግኛል ማለት ነው። ሚስቴ እስከሆንሽ ድረስ ያሳስበኛል። የምኖረውም ለአንቺ ነው። አራት ነጥብ አንቺም አለሽ እና ምን ችግር አለ? አልጋ ላይ እንተኛ። ምንም ችግር ምንም በቃ። ለምንድን ነው ሶፋ ላይ የምተኛ? ብድ ልብስም ሌላ አያስፈልግም፣ እንጂ ዙሮ ዙሮ አድሬ ተኝ እርምሽና አውጪ

አንዲቱ ፍጽማ ቪዲዮ ሰርታ ንቀት መሆኑ ነው እንዴ። ፍጽ የተቤት ወጣ ቡሪኬ ይቀመጣን ተለቀቃለች በላ ቪዲዮ ሰራይ ንቀት መሆኑ ነው ወይ ቡሪኬ ይግባ እና ይቀመጣል አለች። ዛሬን ይቀመጣል ብሎ መጥተህ